ሰርብህ ብዬ ነው ልበትን፣ አንተንኩ ግን እንዳልሰርብህ እንዳትቀየም። ዝም ብለህ ባለ የመዳም ዘቦች ነው እንጂ የሚባለው፣ እንደነዚህ አይነት ሴቶች የመዳም ቅመም ይባላሉ እንዴ። ምንም ተበዛበዙና ቆጥረን ነው የመዳም ቅመም ላላላላ ማይ ይፈቅዳል እና እዚህ ስሟቸው እንደ ያለ መቶ ወር ያላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳን ቤት ሀያ አራት ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ። ስሙ ነማ ወላ ያው ሳምንቱ ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደሞ የሚያውቀው እሁድ ነው። ግን እኛ ደሞ ሁሉም ቅዳሜ መጥተን ማለት ነው። አዎ ለእሁድ ነው ያሰቀነው። ነገር ግን ቅዳሜ መጥተን ደግሞ ቅዳሜ እናምሽ፣ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም፣ ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። በነገራችን ላይ ጋይስ እንደ እነዚህ አይነት ሴቶች አሁን በመድሃኒት ቤት የእውነት ነው ምላቸው፣ እረፍት ራሱ ለመውጣት የእረፍት ቀን እየጠበቁ ነው አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ እውነቴን ነው። ደህና ልብስ እንኳን መግዛት የማይችሉ ሴቶች ናቸው። እንደዚህ አይነት ሴቶች በሰው ሀገር፣ ጉልበቴን ጨረስኩ፣ ብሬን ጨረስኩ፣ ከጉልበቴ አልሆንኩ፣ ከትዳሬ አልሆንኩ፣ ከእድሜ አልሆንኩ ምናምን ያሉ ወይ ከብሬ አልሆንኩ እያሉ የሚያለቅሱ አብዛኛው ሴቶች እኔ ሀቅ ልንገራችሁ። እንደ ኢትዮጵያ ያላችሁ ሰዎች እዚህ ጋር እየሰማችሁ ነው። አረብ ሀገርም ያላችሁ እዚህ ጋር እየሰማችሁ ነው። አብዛኛው አረብ ሀገር ላይ የሚያለቃቅሱ ሴቶች ጉልበቴ፣ እድሜ፣ ምኔ ወይ በዚህ ሀገር መጣው ምንም የለኝም ሀገር ምናምን የሚሉ ሴቶች እውነት ቤተሰብ የሚረዱ አይደሉም። ቤተሰብ የሚረዱ ቢያንስ ቤተሰብ እረዳሁ፣ እናት አባቴን እረዳሁ፣ እህት ወንድሜን እረዳው ይላሉ፣ ይጽናን አሉ ቢያንስ ማለት ነው። ግን እንደነዚህ አይነት አሁን እነዚህ ሰዎች እነ እሩታ እነ አብርሽ እኔ በእነሱ አይደለም። ለምን እነሱ ስራቸውን ይቱ ስራ ነው። በቃ ለምን እኔም አሁን እኔም ስገባ ኢትዮጵያ ብራን። ግን አሁን እነዚህ ሴቶች አንዷ ምናምን 600 ድርሃም የገዛሁትን ወርቅ ለእነሱ ስጦታ እሰጣቸዋለሁ። እረፍት የምንወጣበትን ቀን ተነጋግረን ግሩፕ ላይ አንዷ ደግሞ ሊቭ ላይ ምን ስትል ሰማሁ። ሀገራቸው ሲሄዱ የሆነ ነገር የሚሰሩበትን ብርናሰባስብ እናሰባስብ ግሩፕ ላይ እንዶ ጤነኛ አይደላችሁም፣ እንዶ ስጡ ችግር የለውም ግን ስንት የተቸገራለ፣ ስንት የተራባለ፣ ስንት አሁን እናንተ እንደዚህ አይነት ብራቸው የሚያጠፉ ለወንድ ብራቸውን የሚገብሩ ቤተሰብን የሚረዳ እህት ወንድሙን እናት አባቱን ቤተሰቡን የሚረዳ ሰው ወላሂ እዚህ ሀገር ምንም ያህል አመት እንኳን ቁጭ ቢል የለኝም አይልም። ቁጭ ብስጥ አይገባም። በቃ ለቤተሰብ ያደረገውን ነገር እርካታ ደስታ ይሰጣል። ግን እየመጡ እንደዚህ ነው፣ በዚህ ወጣ በዚህ ገባ የሚሉት አንደኛ በኦንላይን የሚጀናጀኑ ብራቸው ለወንድ የሚሰጡ፣ ሌላው ደግሞ በአሉ ባልታ ቦታዎችን የሚገኙ ስራ በመፍታት ልክ እንደነዚህ አይነት ሴቶች ደግሞ ለዛም ለዚህም ለማሽቃበጥ እያሉ ብራቸውን በማይሆን ቦታ ላይ የሚጥሉ ለራሳቸው ጊዜም የላቸውም ብራቸውም ከነሱ ጋር የለም። ሀገራቸው ማይገቡ በቃ እንደዚህ ናቸው። ሕይወታቸው እንደዚህ ነው። እና አሁን እነዚህ ሴቶች ላይ ብዙ አየሁኝ፣ ቲክቶክ ሰሞኑ በአንድ እግሩ ነው የቀሙ የቆመው። በመዳም ቅመሞች፣ ዱባዮች፣ ምን ሆናችሁ ነው? እውነት ልንገራችሁ፣ ኢትዮጵያ ስትገቡ ለታክሲ እንኳን የማይኖራችሁ አላችሁ፣ በየመዝናኛው በየማጣሙ በየልብሱ ምናምኑ። አሁን ለእነዚህ አንቺ ሁለት ሺህ ስድስት ሺህ ድራሃም ወርቅ ከምትሰጪ አገሩ እኮ ይዘሽው ብትሄጂ የሆነ ነገር ብትጨምሪበት የሆነ ለስራ ይሆንሻል እኮ። አንቺ በግ እናንተ በግ። እውነት እኔ ይሄ ማለት ለሁላችሁም ያልኩኝ አይደለም። አንዳንድ በጎች አላችሁ። እኔ አትስጡ አይደለም ስጧቸው ችግር የለብኝም። ግን የመዳም ቅመም እያላችሁ እናንተ ከኛ አንድ ስላልሆናችሁ፣ አንድ ላይ ጠርታችሁ የመዳም ቅመም አትበሉ እንዴ? ስንት ጠንካራ የመዳም ቅመሞች አሉ። አረብ አገር ማለት እስር ቤት ማለት ነው። ልክ እስር ቤት ያለ ሰው ጊዜው ሲጨርስ ነው ውጭ ላይ የሚወጣው ፀሐይ የሚያየው አረብ ሀገር ያለስ፣ ውጭም የምትሰራ ብትሆን በወር በሁለት ወር ጃዛ አይ ኢጃዛ ቤት ትወጣለች፣ ወደ ስራ ትመለሳለች። ኮንትራትም ትሆን ልክ እንደ እስር ቤት ነው። በቃ ሰው ውጪን አየር የሚያየው አገር ውስጥ ይገባ ነው። ግን እነዚህ ደግሞ አይማሩም፣ አይማሩም። በቃ እንደዚህ አይነት ደደብ ሴቶች አሉ። ከእነሱ ተቆጥርን አሁን እኛ። ይሄ እኮ ለእናቷ አንድ ዘይት የላትም አምስት ሊትር ዘይት የላትም። ይሄን እኔ እናቷ የተቀደለ ልብስ ለብሳ ነው አገር ቤት የምትዞረው፣ እንደ ጉድ እኮ ነው ደግሞ ቅመም እኔ ያናደዳችሁ ማለት ነው። እኛ የመዳም ቅመሞች ስላላችሁ ነው። ስለዚህ ከእኛ ጋር የመዳም ቅመም አትበሉ። ደማችሁ ይፍላ እንዴ? የመዳም ቅመም አላሉም? ምን ጉድ እኮ ነው። ለማንኛውም እኔንም እንዳትረሱኝ። እኔ አሁን ሀገር ልገባ ነው፣ በቅርብ ቀን። ዩቱብ ነው ስራ ልሰራ ነው። ስለላሚ ነው እግዲህ